ጆዋ ጋይ መጣ ለንመ ገባ ገባ። ሰላም ሰላም ውድ የጥንጉዳ ቲቪ ተከታታዮች፣ ዛሬ እንግዲህ በሳምንቱ ስለ ሩጫ አትሌቲክስ ነው። ዛሬ ዘነ መጠ ነው። በጣም ከባባድ የሆኑ አትሌቶች ናቸው። ልክ ነህ ቶሚ፣ ልክ ብለሃል። ዛሬ እንግዲህ ከባድ የዓለም አትሌቲክስ ሻምፒዮና አለ። እዛ ላይ የእኛን አስተያየት እያየን እንቆያለን። ብዙ ብዙ ታሪክ የሰሩ ነው የሰበሩ አትሌቶች ነው፣ ልክ ብላል። አሁን እንግዲህ ሩጫው ሩጫው ሊጀምር ነው። መሐመድ ሰለሞን ባረጋ ወደኋላ ቀርቷል። ጆሹዋ ቸርተጋይ የቀረኝ የኦሎምፒክ ነው የዓለም አትሌቲክስን አጣጥሜያለሁ ብሏል። ምናልባት ያሳካ ይሆነይ። ጆሹዋ ቸርተጋይ እየመጣ ነው። አህመድ መሐመድ ተከተለ። ዮሚፍ ከጀርቻ፣ ጃኮብ ኪፕሊሞ

ለሀገራችን ነበረ። ምን ታደርገዋለህ እንግዲህ ሀገራችን አትሌቲክስ ልክ ነው። ቲምወርክ ነው የሰሩት። የቡድን ስራ እጅግ ጠቃሚ መሆኑን ነው ያየንበት። ከዚህ በኋላ ላለው የኢትዮጵያ አትሌቲክስ ፌዴሬሽን ቲምወርክ መኖር አለበት። ሁ ብሪቦ አሁን እንዴት እንደሆነ መጀመሪያ ከኋላ ነበረ ኛው ደግሞ እየሮጠ ነበር መንገዱን ዘቶ ሌለኛ በጣም የሚያሳዝን ነው። በጣም የሚያሳዝን ነው። አዝለንበታል። ተመልካቻችን የሆነ ነገር በልና ሌላ ልክ ነው። አድማጭ ተመልካቾቻችን ዛሬ ደግሞ ሩጫ ከኛ ጋር ስለተከታተሉ ከልብ እያመሰገነን እናንተ የሆነ የተኛውም ድርጅታቸው ስራቸውን ቢያስተዋውቁ ልክ ብለሃል ቶሚ። ጥንጉዳ ቲቪ እንግዲህ የማህበረሰብ ቲቪ ነው። እንግዲህ በፖለቲካውም በሳይንሱም በእውቀቱም በእግር ኳሱም በአትሌቲክሱም በሁሉም አለ። ስለዚህ አድማ- አድማች ተመልካቾቻችን ምርትን፣ አገልግሎታችሁን በዚህ ጣቢያ አስተዋውቁ። ለዛሬ የነበረ ራሳችሁን ነው ያሰሙ በቃ ራሳቸውን በግንባር የኛች ቻናል ስም ፍሪኮንሲ ምንድን ነው ታውቃለች? ቶሚ ፕላስ ቱ ሪኮንሲው ነው። በቃ ቶሚ ፕላስ 2 ላይ እየገባችሁላችሁም ራሳችሁንም ምርትን አገልግሎታችሁን ድርጅታችሁ ማስተዋወቅ ትችላላችሁ። የዛሬው እንግዲህ ፕሮግራማችን ይሄን ይመስል ነበር። እንወዳችኋለን እንወዳችኋለን። እናመሰግናለን።